ጥቅምሳሽ እያልኩ አይደለም። እኔ አሁን እያናደደኝ ያለው አሁን ንግግርክ ነው። እኔ ቤታዊ ካልተምትተውኛል። አዎ፣ ምክንያቱም ምን አስራ ያላስቀመጠሽም። ይህንን ደግሞ እንድታቂ የእኔ ምርጥናት፣ የእኔ ዋህናት አውቅ ነው። አውቀን ነውሽ አታርቻው። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድ የቻናል ቤተሰብ ሰላም፣ እንዴት ናችሁ? ዳነጆ፣ እኔ ዳነ አልሐምዱላ፣ ተጠፋፋን። እና ውዷቼ ዛሬ ይዤላችሁ ያመጣሁት እንግዲህ ቤዛና ማርክ ተለያይተናል አሉ። ትላንትና የሚያስቀና ፍቅር ያላቸው ልጆች ዛሬ ተለያይተናል እያሉ ሲመጡ በጣም ያሳዝናል። ያኒ እና ማርክ ደግሞ ለሴት ልጅ ያለው ክብርና ፍቅር በጣም ለየት ያለ ነው። ማለትም ሌላ እንኳን እንትን ባንል ለሩታ የሚያሳያት ክብር ለሴት ልጅ ያለውን አመለካከትን ያሳያል ማለት ነው እና ቤዛ በጣም ምርጥና ሰከን ያለች ፀባ ሲናይ ልጅነት እና ምን ገጥሟቸው ነው እስከ መለያ ድረስ የደረሱት? እና ብዙ ጊዜ ደግሞ ቀለበትን እምቢ ማለት በጣም እምቢ በማለት በጣም ተገራሚ የነበር በግሌ ማለት ነው። ምክንያቱም ከአንድ ሁለቴን ስርፕራዝ አድርጓት ቀለበቱን በፍጹም ልትቀበለው አልፈለገችም። አሁን ደግሞ ጭራሽ ተጣልቶ በቃ እስከ መለያያ ድረስ ነው የደረሱት። ምክንያቱም ማርክ ደግሞ ሌላ የምትወደው ልጅ አለች። ማን እንደሆነች የፋ አልወጠችም። ደግሞ ከኛ የምትደበቅ ነገር የለም። ዛሬ ባትወጣም ነጌት ይመጣለች ብዬ ተስፋ አድርጋለሁ። ማናት ደግሞ ከቤዛ በላይ ለማርክ ፍቅር የምትሰጣ ወይም ደግሞ ማርክና ፍቅር እኮ ከአንዱ እንስስ የተቀዱ ነው የሚመስሉት ማለት ነው። እኔ በዚህ ብዙ ጊዜ ባሊከት እንዳብረ ሽነሩ ተባሊከታተላቸው ማርክ እና ቤዛ በጣም ነው ደስ የሚሉኝ። የምር ያኔ ስለ ራሳቸው ህይወት በቀስ ብቻ ስለሚሰሩ ምናምን የሚያሳዩት ራክት በቃ ደስ የሚል ስለሆነና ፍቅር አሰጣጣቸው ምናምን ክብር አላቸው ለሁለቱም፣ እና አሁን ደግሞ ተለያይተናል ስለው በጣም የሚያሳዝን ዜና ብዬ ነው እንደው የሚሰይ የምር ምክንያቱም ቤዛ ክፉ ቃል እንኳን የማይወጣትና በጣም ምስኪን ልጅ ነው የምትመስለኝ። እስካሁን ድረስ ሳ ምንም ነገር ግን አላወራችም። በፍቅራችሁ መካከል ደግሞ እንደዚህ ተጣላን፣ ተለያየን እያላችሁ በመካከላችሁ ነፋስ ባታስገቡ በጣም አሪፍ ነው። ማርክ አንተ ደግሞ በጣም ትግስተኛ ልጅ ነው ለሴት ልጅ ክብር አለንና ያጋጠማችሁት ነገር ባላውቅም ባለፈው ግን እንደ ንግግር ቤዛ ምንድን ነው ለቀለበት ብዙ ጊዜ እየቸኮልክ ነው የፈራሁን ነገር እየሸሻህ ያለ ነገር አለ እንዴ ብላ ያወራችሁ ነገር እውነት ሆኖ ማምጣት ሆኖ የሚገርመኝ። ምክንያቱም እሷ መጀመሪያም ጠርጥራለች። ማርክ መርክ ከአንድም ሁለትም የቀለበት ጥያቄ ሲያቀርብላት እሷ ግን እንቢታዋን ነው ያስቀደመችው። ከዛም ደግሞ ምን ነው ማርክን እኮ በጣም ነው የሚያፈቅር፣ በጣም ነው የሚያምንክ እና ቀለበት የማድረግ ጊዜው ሰዓቱ አይደለም እና የሆነ እየሸሸህ ያለህ ነገር እንዳለ ያሳውቀኛል፣ ምን ሆነክ ነው ብላ ነበረ። ሌላ ሰው እያስቸገረህ ነው እንዴ ብለው ነበረ። እናማ ያው እንግዲህ እሷም እኔ ከጠለሁክ አንቴም ትጠለኛለክ ማለት ነው። እኔ ከሄድኩኝ አንቴ ትተዋኛለ ማለት ነው። ብላ ስትለው እንግዲህ እኔ አስር አላስቀምጥሽም። ያው ፍቅር የሁለታችን ነው በምለው ጥላው ስትሄድ ምንም አደርግ አንተ አላለም ግን ቤዝዬ አንቺ ጥሩ ልጅ ነሽ አስታዋይ ነሽ ና በፍቅራችሁ መካከል ንፋስ እንዲገባባት ፈቅጂ ባይለኝ የመጠችው አሁን በዚህ በተለይ ግን ለምንድን ነው በዚህን ሰዓት ያን ፍቅረኛ ያለውን ወንድ ጋራ ሄዶ ሴቶቹ የሚለጣጠፉት? አልገባኝም እንደ ሰው ህይወቱ መኖር አይችልም እንዴ? እና በዚህዬ በጣም ቆንጆ ነሽ። አስታዋይ እና እርጋታ ያለሽ ልጅ ነች። እና ለማርክ የምትገቢ አንቺ ብቻ ነሽ። የምር እኔ ከማርክን እና ቤዛ በጣም ነው ደስ ምሉኝ፣ በጣም ነው የሚወዳቸው። እና በፍጹም እናንተ መለያየት የለባችሁም። በቃ እዚህ ጋ ተለያየትና እያላችሁ እንደውም ድራማ እንድትሰሩልኝም አንፈልግም። እናንተ በፍቅር እንድትኖሩ ነው የሚፈልገው ማለት ነው። ወደ ፉፉና እናቱ ጋር ሲመጣ ደግሞ ፉፉዬ ሊያገባ ነው ትዳር ማዘ ፈልጋለው ብሎ እናቱን ስጠይቃት የእናቱ መልስ ምን ነበረ መሰላችሁ? አይ ትላንት ያሳለፍከውን እንዳትረሳ የትላንትና ስህተትህ እንዲደገም አልፈልግም። ስለዚህ ተረጋጋ፣ አስብበት፣ አስታውል እና ችኮላ የተደረገ ነገር ሁሌም ችግር ነው። ስለዚህ ትላንትና ችኮለህ የመጣህን ነገር ረስቴክ ዛሬ ደግሞ በችኮላ ወደ ትዳር ለማግባት አታስብ፣ ቆም ቢሌ ጎምቤል አስብ አንተ ገና ልጅ ነ ብላ ማክራው ጨረሰ። ከዛ በኋላ ግን ፉፉ እኔ ፕራንክ ነው ያደረኩሽ እና በፍጹም ወደ ተደረለም ለማግባት አላማ ሀሳብ የሚለኝም ቢሎ ማዘረን ፕራንክ አድርጓታል። ፕራንክ ብቻ ሳይሆን ስጦታ ገዝቶላት ነበረ። ደግሞ ፉፉ በጣም ለእናቱ ያለው ክብር በጣም ያስቀናል። የምር በጣም ደስ ይላል። ምክንያቱም ፕራንክ ካደረጋት በኋላ ልቧ እንደሚሰበር ያቃላ። መጀመሪያ ግን አስደሰታት። አዲስ ሹፎን ገዝቶ እህቱንና ማዘሩን አስደስቷቸው፣ ከዛም በኋላ ነው እናቱን በቃስታ ስጠይቃት አልተቆጠችም። እውነትን ምንድን ነገሩ ምናምንም አላለችም። አንቴ ገና ልጅ ነ፣ ለትዳር አስብበት እና የትላንትና ጥፋትን እንዳትደግም ነው ያለችው። ፉፉ እንኳን እንደዚህ አልጠበቀም። የምትቆጣው ምናምን ነገር ነበር መሰለው። ለምን እነሱ ናቸው የሚያውቁት ያለፈ ሕይወቱን በትንሹ እኛ ብናውቅም እነሱ ደግሞ ያኔ ያውቃሉ ማለት ነው። ስለዚህ እናቱ ተረጋጋታ፣ ያኔ በቃ ቆም ብለህ አስብበት፣ ትዳር አስቤ ስትገባ ነው እና መቸኮል የለብህም። እና ልክ ናቸው ደግሞ መቸኮል ዋጋ ያስከፍላል። በመቸኮል ውስጥ ችግር አለ እና ቆም ብሎ ማማሰብ ውስጥ ደግሞ ውጤት ይኖራል ብዬ አስባለሁ። እና ፉፉዬም ደግሞ አንድ ሰው ከትላንትናው ሲማር ነው። ከትላንትና ያልተማረ ሰው በስተመጨረሻ ዞሮ ዞሮ ጉዳት ነው። እና እውነት ለቀልድም ይሁን ለቁም ነገር አስብበት፣ ወደ ትዳር ዓለም ከመግባት በፊት ማለት ነው እና ትዳር ደግሞ ስትይዝ ገና ለገና አፈቀርኩ ተጣላው ተለያየው ሳይሆን፣ ቁም ነገር ኒካ አስር። በቃ የራስ የምትል ህይወት ሊኖርክ ይገባል እንደ ማንኛውም ኒካ ሳታስር፣ መንዘለዘልም ደግሞ የለብህም በዚህ አጋጣሚ ምናልባት ይህን ቪዲዮ ደርሶ ከሰማ አንቴ፣ ከዚህ በኋላ በስርአት ማግባት ነው ያለብህ። ማግባት ስትፈልግ ኒካ አስር፣ ያው በስርአቱ ኒካ አስር እንደ ውድድር ለማግባት ያለብህ እና ለሶሻል ሚዲያ ብሌክ ለእይታ ምናምን ብሌ የማይሆኑ ቀልድ እየቀለድክ እንድትመጣም ደግሞ አንፈልግም፣ ካሁኑ እናሳስባለን እና እንደዛ ነው። እና ማዘርም ደግሞ አላህ ረዥም እድሜ ጤና ይስጠወት። በጣም ምክራችሁ በጣም ደስ የምን ነው። ያው አንድ እናት ለልጇ እንደዚህ ነው ማምካሪ ያለባት ምናምን። ምክንያቱም መቆጣት ምናምን አይደለም እና ፉፉዬም ደግሞ እንደዚህ አይነት ፕራንክ አታደርግ። ማዘርን ስርዓት ያለ ትዳርን ለማየዝ መቀድሞ ይህኒካሳር ካወደድካት ማለት ነው። ልጅቷ በጣም ደስ የምትል ልጅ ናት። ከሆኑ ያው ታስታውቃለች፣ ያን እርጋታ ያላት ምናምን። ቢሆንም በቃ አንተ ካወደድካት ካፈቀርካት ኒካ ብታስቀድም ደስ የሚል ይሆናል ማለት ነው። አብራቸው ቤተሰሩ እና አሪፍ ይሆናል ብዬ አስባለሁ። ከሴት ጋራ፣ ከሀጅ ነቢ ሴት ጋራ አብሮ እያሰረ ነው በምብለው ሰበብ የሌላ ታሪክ ውስጥ ማጋባት ጥሩ አይደለም። ምትወዳት ከሆነ ከአስር የግሌ አድርገህ አብራችሁ ቪዲዮ ቢሰሩም ጥሩ ነው።